ሰላም ሰላም ውድና የተከበራችሁ ተመልካቾቻችን፣ ዛሬ ጥቅምት ሶስት ወይም ኦክቶበር 13 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ የሚዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮን ላይክና ሼር እንዳይረሳ እያልን አሁን ቀጥታ ወደ ዕለቱ መረጃዎቻችን በቀጥታ እናልፋለን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 171 ብር ከ69 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 147 ብር ከ65 ሳንቲም ገዝቶ 150 ብር ከ60 ሳንቲም እየተሸጠ ነው። በንግድ ባንክ 141 ብር ከ09 ሳንቲም ተገዝቶ 143 ብር ከ92 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገቢያ 199 ብር ከ28 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አሁንም አቢሲኒያ ባንክ ነው፣ 171 ብር ከ80 ሳንቲም ገዝቶ 175 ብር ከ23 ሳንቲም እየተሸጠ ነው። በንግድ ባንክ 164 ብር ከ17 ሳንቲም ገዝቶ 167 ብር ከ45 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 214 ብር ከ06 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 184 ብር ከ33 ሳንቲም ገዝቶ 188 ብር ከ02 ሳንቲም እየሸጠ ነው። በንግድ ባንክ 173 ብር ከ07 ሳንቲም ተገዝቶ 176 ብር ከ53 ሳንቲም እየተሸጠ ይገኛል። አንድ የካናዳ ዶላር በጥቁር ገቢያ 122 ብር ከ50 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው 102 ብር ከ93 ሳንቲም ገዝቶ 104 ብር ከ99 ሳንቲም እየሸጠ ነው። በንግድ ባንክ 98 ብር ከ97 ሳንቲም ገዝቶ 100 ብር ከ95 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገቢያ 111 ብር ከ79 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 94 ብር ከ39 ሳንቲም ገዝቶ 96 ብር ከ27 ሳንቲም እየሸጠ ነው። በንግድ ባንክ 91 ብር ከ04 ሳንቲም ገዝቶ 92 ብር ከ86 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 24 ብር ከ05 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 20 ብር ከ7 ሳንቲም ገዝቶ 21 ብር ከ12 ሳንቲም እየሸጠ ነው። በንግድ ባንክ 19 ብር ከ41 ሳንቲም ገዝቶ 19 ብር ከ80 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገቢያ 228 ብር ከ99 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘር የሚገኘው ባንክ አቢሲኒያ ባንክ ሲሆን 197 ብር ከ78 ሳንቲም ገዝቶ 201 ብር ከ74 ሳንቲም እየሸጠ ነው። በንግድ ባንክ 184 ብር ከ94 ሳንቲም ገዝቶ 188 ብር ከ64 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌስ ዲናር በጥቁር ገቢያ 559 ብር ከ13 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሬት ድርሃም ወይም ዱቤ ድርሃም በጥቁር ገቢያ 46 ብር ከ67 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 41 ብር ከ07 ሳንቲም ገዝቶ 41 ብር ከ89 ሳንቲም እየሸጠ ነው። በንግድ ባንክ 38 ብር ከ41 ሳንቲም ገዝቶ 39 ብር ከ18 ሳንቲም በመሸጥ ላይ ነው። አንድ የሳውዲ ሪያል በጥቁር ገቢያ 45 ብር ከ7 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ኢጅራ ባንክ ሲሆን 39 ብር ከ89 ሳንቲም ገዝቶ 40 ብር ከ69 ሳንቲም እየሸጠ ነው። በንግድ ባንክ 37 ብር ከ62 ሳንቲም ገዝቶ 38 ብር ከ37 ሳንቲም በመሸጥ ላይ ነው። አንድ የኦማን ሪያል በጥቁር ገቢያ 446 ብር ከ04 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገቢያ 241 ብር ከ76 ሳንቲም እየተመነዘረ ይገኛል። አንድ የባህሬን ዲናር በጥቁር ገቢያ 455 ብር 18 ሳንቲም በመመንዘር ላይ ይገኛል። አንድ የቱርክ ሊሬ በጥቁር ገቢያ 4 ብር 10 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገቢያ ይህን ይመስል ነበር። እስከ መጨረሻው ድረስ ለተከታተላችሁን እያመሰገንን በዚያ በቃን። መልካም ጊዜ መልካም ቀን